በየሳምንት በየሳምንቱ ወደ እናንተ የሚደርሰው ዲፕሎማሲያችን የተሰኘው መሰናዶ ተጀምሯል። ይህ መሰናዶ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከውጭ ጉዳይ ሚኒስቴር ጋር በመተባበር የሚያዘጋጀው ሲሆን ሀገራችን ስለምታከናውነው የውጭ ግንኙነትና ዲፕሎማሲያዊ ግንኙነት የሚያስቃኝ ነው። ማርታ ግርማ አብሬያችሁ ቆያለሁ። በሳምንቱ ከተሰሙና ከታዩ ከሀገራችን የውጭ ግንኙነትና ዲፕሎማሲያችን ጋር የተያያዙ ሁነቶችን ወደ እናንተ የምናደርስበት የዝግጅታችን ክፍል ነው። መረጃ ዲፕሎማሲ፣ ዋና ዋና መረጃዎችን እንመልከት። የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ እና የገንዘብ ሚኒስትር አህመድ ሽዴ ከሩሲያ ፌዴሬሽን ፕሬዝዳንታዊ የስራ አስፈጻሚ ቢሮ ምክትል ኃላፊ ማክሲሜስ ኦሬችኪን እና የሩሲያ የኢኮኖሚ ልማት ሚኒስትር ማክሲም ሬሽትኒኮቭ በተለያዩ ስትራቴጂካዊና ኢኮኖሚያዊ ጉዳዮች ላይ ተወያይተዋል። ውይይቱ የኢትዮጵያና ሩሲያ ግንኙነት በዘላቂ ልማት፣ በክልላዊ ደህንነትና በጋራ ብልጽግና ላይ ያተኮረ ስትራቴጂካዊ ትብብርን ወደ አዲስ ደረጃ ለማሳደግ ቁርጠኝነት እየታየበት መሆኑን ዶክተር ጌዲዮን ጢሞቴዎስ ተናግረዋል። የኢትዮጵያና የአውሮፓ ህብረት የኢንቨስትመንት ፎረም በፈረንሳይ ዋና ከተማ ፓሪስ ተካሂዷል። ፎረሙ ከሁለቱ ወገኖች ከፍተኛ የመንግስት የስራ ኃላፊዎች፣ የኩባንያ መሪዎችና ባለሀብቶችን በጋራ በማሰባሰብ አዲስ የኢኮኖሚ ትብብር መስኮችን በመፈተሽ በኢትዮጵያና በአውሮፓ ህብረት ያለውን የኢኮኖሚ አጋርነት ለማጠናከር ታሳቢ ያደረገ ነው። በፈረንሳይ ፓሪስ ከተካሄደው የአውሮፓ ኢትዮጵያ ኢንቨስትመንት ፎረም ጎን ለጎን የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ከፈረንሳይ ፕሬዚዳንት የአፍሪካ ጉዳዮች አማካሪ ጄሬሚ ሮቤር ጋር በሁለትዮሽና ቀጠናዊ ጉዳዮች ዙሪያ ውይይት አድርገዋል። በውይይቱ ላይ የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ በቀጠናው ስላሉ ተለዋዋጭ የፖለቲካ ሁኔታዎች በዝርዝር አስረድተዋል። የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ከፈረንሳይ የአውሮፓና የውጭ ጉዳይ ሚኒስተር ዦን ሮኤል ባሮት ጋር በፓሪስ ተወያይተዋል። ሁለቱ ሚኒስትሮች በሁለትዮሽ ትብብርና የጋራ ፍላጎቶች ባላቸው ቀጠናዊ ጉዳዮች ዙሪያ መክረዋል። የውጭ ጉዳይ ሚኒስተር ዴኤታ አምባሳደር ሀድር አበራ ከፖላንድ ፓርላማ አፈ ጉባኤ ጋር በጽህፈት ቤታቸው ተወያይተዋል። ሁለቱ ወገኖች በተባበሩት መንግስታት ድርጅት ማሻሻያ በስደተኞች ጉዳይ ላይና ሰላምና ደህንነት ማስፈንን ጨምሮ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ መክረዋል። በቀጣይም ተቀራርበው ለመስራት ያላቸውን ቁርጠኝነት አጋርተዋል። ኢትዮጵያ ባለፉት ሶስት ወራት ማለትም ከሐምሌ እስከ መስከረም በርካታ ዲፕሎማሲያዊ ክንዋኔዎችን አከናውናለች። በተለይ በፖለቲካው በኢኮኖሚና በባለብዙ ወገን ዲፕሎማሲ ምን ምን ትልልቅ ጉዳዮች ተከናወኑ ቀጣዩ ፕሮግራማችን ትኩረት የሚያደርግበት ርዕሰ ጉዳይ ነው። አዘጋጇ ቤተልሄም ጥላሁን ናት። አብራችሁን ቆዩ። ተመልካቾቻችን ዛሬ በዲፕሎማሲያችን ፕሮግራም ትኩረት የምናደርገው ኢትዮጵያ በ2018 ዓ.ም የሩብ የበጀት ዓመት ያከናወነቻቸውን ዲፕሎማሲያዊ ሁነቶች ላይ ነው። ኢትዮጵያ ባለፉት ሶስት ወራት ሁለት ግዙፍ የኤነርጂ ዲፕሎማሲያዊ ሁነቶችን አከናውናለች። አንደኛው የሃይድሮ ኤሌክትሪክ አቅሟን በታላቁ ህዳሴ ግድብን በማጠናቀቅ በእጅጉ ያሳደገችበት ሲሆን፣ ሌላኛው ደግሞ የኃይል አማራጯን በኒውክለር ኃይል አማራጭ በማሳደግ ከሩሲያ ጋር ስምምነት መፈጸሟ ነው። እነዚህ ሁለት ሁነቶች ታዲያ የኢትዮጵያን በአፍሪካ የኃይል ማዕከል እንድትሆን የሚያስችሏት ናቸው። ታሪክ ሰርተን ታሪክ ላይ ቆመን ለማውራት በቅተናል። ህዳሴ ለኢትዮጵያ ብቻ ሳይሆን ለጥቁር ህዝቦች በሙሉ ምድር እስክትሰበሰብ ታሪክ ሆኖ የሚኖር ታላቅ ገድል ነው። ኢትዮጵያ በምታደርጋቸው የዲፕሎማሲ እንቅስቃሴዎች በዓለም አቀፍ መርህ ደረጃ ዓለም አቀፍ ህግን መሰረት በማድረግ መብታችን ለማስከበር አሁንም ተግተን ነቅተን እንሰራለን። እስካሁን ያገኘናቸውን ድሎች በማጠናከር ወደ ዘላቂ ተጠቃሚነት መርህ ማረጋገጥ ትኩረታችን ይሆናል። በመንግስት ደረጃ ይሄ ከፍተኛ ትኩረት የሰጠው ነው። ኢትዮጵያ ህዳሴን የሰራችው ለመበልጸግ አካባቢውን በብርሃን ለመምራት የጥቁር ህዝብ ታሪክ ለመቀየር እንጂ በፍጹም ወንድሞቿን ለመጉዳት ስላልሆነ የታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያ ለጎረቤት ሀገራት የኃይል አማራጭ እንድትሆን ከማስቻሉን ባሻገር በተለይ በምስራቅ አፍሪካ የውሃ ሀብቷን የመጠቀም መብቷን ያስከበረችበትና በቀጠናው ያላትን ተጽዕኖ ፈጣሪነት ለማሳደግ የሚረዳትም ጭምር ነው። ሌላኛው የኢትዮጵያን የኃይል ማዕከልነት ከፍ የሚያደርገው ከሩሲያ ጋር የተፈራረመችው የኒውክለር የኃይል ስምምነት ነው። በመስከረም ወር የተደረገው ይህ ስምምነት ኢትዮጵያ የኃይል አማራጯን እንድታሰፋና ከሌሎች ሀገራት ጋር ያላትን ዘርፈ ብዙ ግንኙነት እንድታሳድግ የሚያስችላት ነው። የኒውክሌር ኃይል ማመንጫ ግንባታው በኢትዮጵያና በሩሲያ መካከል ያለውን ግንኙነት ለማጠናከር ትልቅ ሚና አለው። እንደዚህ ያለውን ቴክኖሎጂ በምስራቅ አፍሪካ ለማስተዋወቅም ይጠቅመናል። ኢትዮጵያ በቀጠናው የኃይል ማዕከል ሁና እንድትቀጥል እየሰራን ነው። የታላቁ የኢትዮጵያ ሕዳሴ ግድብን አጠናቀን አስመርቀናል። ግድቡ ለጎረቤት ሀገራት የኤሌክትሪክ ኃይል እንድንሸጥ አስችሎናል። የኃይል አቅርቦትን በማሳደግ በአፍሪካ ቀንድ ያለንን ትብብርና አጋርነት ማጠናከር እንፈልጋለን ኤንድ ኮኦፕሬሽን ኢን ዘ ሆርን ኦፍ አፍሪካ። እነዚህ ሁለት የኃይል አማራጮች ኢትዮጵያን በራሷ አቅምና መንገድ ለማደግ የምታደርገውን ጥረት በእጅጉ የሚያሳድጉና ከሌሎች ሀገራት ጋር የሚኖራትንም ትብብርና አጋርነት ለማሳደግ የሚያስችሉ ናቸው። ኢትዮጵያ በኢኮኖሚው ዘርፍ እንደ ሀገር የኃይልና የኢንዱስትሪ ሀብቷን በመጠቀም የሀገር ውስጥ ልማትን እያስፋፋች ቀጠናዊና ኢኮኖሚያዊ እንዲሁም ደግሞ ዲፕሎማሲያዊ አቅሟን ለማሳደግ በርካታ ስራዎችን እየሰራች ነው። ባለፉት ሶስት ወራትም የተመለከት ነው። ይህንን ነው። ቀጥሎ የምናያቸው ሁለት ቁልፍ ፕሮጀክቶችም ለዚህ ማሳያ ናቸው። አንደኛው የኦጋዴን የተፈጥሮ ጋዝ ፕሮጀክት፣ ሌላኛው ደግሞ የዳንጎቴ ማዳበሪያ ፋብሪካ ናቸው። 111 ሚሊዮን ሊትር የተፈጥሮ ጋዝ በአመት የማምረት አቅም ያለው የመጀመሪያው ምዕራፍ የኦጋዴን የተፈጥሮ ጋዝ ፕሮጀክት ኢትዮጵያ በሀገር ውስጥ የጋዝ ሀብቷን በማልማት የኃይል ሉዓላዊነቷን በማጠናከር እንዲሁም ደግሞ ከውጭ የምታስገባውን የነዳጅ መጠን ከመቀነሱን ባሻገር በኃይል ንግድና የመሰረተ ልማት ግንኙነቷን እንዲሁም ደግሞ የመደራደር አቅሟን የሚያሳድግ ነው። ለኢትዮጵያ ብልጽግና መሰረት የሚጥል ስራዎች ስራ አይደለም፣ ስራዎች የምናስጀምርበት እለት ነው። ይህንን ስራ የስኬቶቻችን ማብሰሪያ የማንሰራራት መሻታችን ማሰሪያ አድርገን እንወስደዋለን። የዳንጎቴ ግሩፕና የኢትዮጵያ ኢንቨስትመንት ሆልዲንግስም በሶማሌ ክልል በ2.5 ቢሊዮን ዶላር የማዳበሪያ ፋብሪካ ለመገንባት የተፈራረሙት በዚሁ ባለፉት ሶስት ወራት ነበረ። አሁን እየተሰራ ያለው ስራ በከፍተኛ ሁኔታ ግብርናን የማሳደግ ስራ እንደሆነ እናምናለን። በእርግጠኝነት የኢትዮጵያን ብልጽግና የሚያረጋግጥ እንደሆነ ነው። የፋብሪካ ኢትዮጵያ ከውጭ የሚገባ ማዳበሪያ ምክንያት የሚወጣውን የውጭ ምንዛሬ ከመቀነሱን ባሻገር ግብርናን ለማሻሻል ትልቅ ሚና ይኖረዋል እነዚህ ፕሮጀክቶች ታዲያ የኢትዮጵያን የኢንዱስትሪ መሰረት ያጠናክራሉ የስራ እድል ይፈጥራሉ በኢንዱስትሪ በኢንቨስትመንት በማዳበሪያና በኃይል ንግድ ላይ አቅሟ ከፍ እንዲል የሚያደርግ ነው አዲስ አበባችን በ2018 የሩብ የበጀት ዓመት የተለያዩ አህጉራዊና ና ዓለም አቀፋዊ ጉባኤዎችን አስተናግዳለች። ከነዚህም መካከል ዋነኛ ብለን ሁለቱን ብናነሳ እንኳን ከጣሊያን ጋር በመተባበር ያዘጋጀችው የተባበሩት መንግስታት የስርዓተ ምግብ ጉባኤ አንደኛው ነው። ኢትዮጵያ በምግብ ራሷን ለመቻል የሰራቻቸውን ስራዎች ውጤታማ መሆናቸውን እውቅና የሰጠ ነው። ይህ ጉባኤ የኢትዮጵያን ትልልቅ ዓለም አቀፋዊ ጉባኤዎች ማስተናገድ እንደምትችልም ያረጋገጠችበት ነው። በስንዴ ላይ በሠራነው ሥራ ከውጭ እናስገባ የነበረውን ስንዴ ያስቀርተናል። የራስን ምግብ በራስ አምርቶ የመቻል እርምጃንም አሳክተናል። ሌላኛው የልማት ትሩፋት ኢኒሽቲቭ ደግሞ የተለያዩ ከፍተኛ ጠቀሜታ ያላቸውን የወተት ላምና የእንስሳት ልማትን፣ እንደዚሁም ግብርናን በማሳደግ ለዜጎች የተመጣጠነ ምግብ እንዲደርስ እያደረግን ነው። የህፃናት መቀንጨርን ለማስቀረት በሰቆጣ ቃል ኪዳን ማዕቀፍ ኢትዮጵያ ዘርፈ ብዙ ማሻሻያዎችን በመተግበር ቁርጠኝነቷን እያሳየች ትገኛለች። ከኢትዮጵያ ተሞክሮ መማር ይቻላል ብለው ቀረብ ብለው ለማየት ስለፈለጉ ነው ወደ ኢትዮጵያ መጡ። ኢትዮጵያ ውስጥ መማር የምንችለው ነገር፣ ማየት የምንችለው ነገር አለ ወይ ለዓለም የምግብ ስርዓት እድገት የሚጠቅም የሚል ነገር ይታስባል መጀመሪያ። ከዛ ቀጥሎ ኢትዮጵያ ውስጥ እንደዚህ አይነት ትልቅ ጉባኤ ለማካሄድ አስተማማኝ ሁኔታ አለ ወይ? ይሄ ይገመገማል። በተባበሩት መንግስታት ድርጅት ክፍል አለው እራሱ የሚገመግም። ይሄ ሁሉ ጉባኤተኛ በሰላም አርፎ በሰላም ስራውን ሰርቶ መመለስ ይችላል ወይ? ይገመገማል። አዎ ነው መልሱ። አዎ ባይሆን ወደዚህ አይመጡም። ሌላው አዲስ አበባ ከ25 ሺህ በላይ እንግዶችን ያስተናገደችበት ሁለተኛው የአፍሪካ አየር ንብረት ጉባኤ በዚሁ ባለፉት ሶስት ወራት በአዲስ አበባ የተከናወነ ጉባኤ ነው። ጉባኤው ኢትዮጵያ የአየር ንብረት ፋይናንስን የቴክኖሎጂ ሽግግርን እንዲሁም ደግሞ አጋርነት ላይ ያላትን አቋም እንድታንጸባርቅም ያደረገ ነበር። የአየር ንብረት ጉባኤውን የጀመርነው ከሌለን ነገር ነው። የፋይናንስ፣ የቴክኖሎጂና የጊዜ እጥረት ክፍተቶቻችን ናቸው። ጉባኤውን መጀመር ያለብን ግን በረከቶቻችንን ቆጥርን ነው። ሀገራችን ኢትዮጵያ እንደ ሌሎች የአፍሪካ ወንድም እህት ሀገራትም የሚሆን በማደግ ላይ ያሉ ሌሎች የዓለም ሀገራት በአየር ንብረት ለውጥ ትልቅ ፈተና ነው ተጋርጦባታል። እዚህ ያለነው ስለ አየር ንብረት ለመደራደር አይደለም። እዚህ የተገኘነው ቀጣዩን የዓለም የአየር ንብረት ኢኮኖሚ ለመንደፍ ነው። አሁን ትክክለኛውን መንገድ ከመረጥን አፍሪካ ተፈጥሮን ሳትጎዳ የበለጸገች የመጀመሪያዋ አህጉር ትሆናለች። ተመልካቾቻችን ባለፉት ሶስት ወራት በተለይም ደግሞ ከሐምሌ እስከ መስከረም ባለው የሩብ ዓመት አፈጻጸም ላይ ኢትዮጵያ ምን ምን የዲፕሎማሲያዊ ክንውኖችን አከናውናለች የሚለውን በጥቂቱ የያየንበት ፕሮግራማችን ነበር። ተመልካቾቻችን እየተከታተላችሁ ያላችሁት ዲፕሎማሲያችንን ነው። ቀጣዩ መሰናዶም ቀደም ሲል በቀረበው የኢትዮጵያ የሶስት ወራት ዲፕሎማሲያዊ ሁነት ላይ የሚያተኩር ነው። በተለይም ጥላሁን ከውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ጋር ቆይታ አድርጋለች። ተጋበዙልን። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ለቃለመጠይቁ ፈቃደኛ ስለሆኑ በቅድሚያ አመሰግናለሁ። አመሰግናለሁ። እሺ የመጀመሪያ ጥያቄ የሚሆነው ወይም ዛሬ ውይይታችን የሚያተኩረው ባለፉት ሶስት ወራት በተለይ በሩብ አመት እቅድና ፍጻጸም ውስጥ ኢትዮጵያ እንደ አጠቃላይ የተለያዩ የዲፕሎማሲያዊ ሁነቶችን አከናውናለች። በአጠቃላይ ሶስት ወሩ በኢትዮጵያ የዲፕሎማሲ ሁነት ውስጥ እንዴት አለፈ? ሺ አመሰግናለው የ2018 በጀት አመታችንን ከጀመርን እንግዲህ አሁን አራተኛ ወር ላይ ነን ያለ ነው እና ባለፉት ሶስት ወራት በውጭ ጉዳይ ሚኒስቴር በኩል በዲፕሎማሲን በተመለከተ አባይት የሆኑ ክንውኖች የተከናወኑበት ሩብ አመት ነው። በሌላ በኩል ደግሞ በቀጣይ በዚህ በጀት አመት ውስጥ ለምንሰራቸው ስራዎችም መንደርደሪያ የሚሆኑ መሰረት የጣሉ ስራዎችም የተከናወኑበት ወቅት ነው። በለፉት ሶስት ወራት እንግዲህ በጣም ጉሉ የሆኑ የሚታዩ እንቅስቃሴዎች ከነበረባቸው ጉዳዮች አንዱ ትልቁ የታላቁ የህዳሴ ግድብ መመረቅ ነው። ይሄ እንግዲህ ከዲፕሎማሲ አኳያ የታላቁ ህዳሴ ግድብ ላለፉት 14 ዓመታት በግንባታ ላይ ቆየና የተጠናቀቀ ነው። በዚህ 14 ዓመት ውስጥ በርካታ የዲፕሎማሲ ውጣ ውረዶችን ተሻግሮ እውን የሆነ ትልቅ ፋይዳ ያለው ለቀጠናውም ለአፍሪካም ብሎም ለዓለምም የኢትዮጵያን ቁመና በተለየ ቦታ ላይ ሊያስቀምጥ የሚችል ታላቅ ፕሮጀክት ነው። እንግዲህ ይሄ ፕሮጀክት ተጠናቆ ኢትዮጵያ ለዓለም ስታበስር ኢትዮጵያ እንግዲህ እንዲህ ያለ ትልቅ ፕሮጀክትን በራሷ አቅም በራሷ ልጆች በራሷ ህዝብ ትጋት መገንባትና ለውጤት ማብቃት ለፍሬ ማብቃት ትችላለች የሚለው ትልቁና ቁልፍ የሆነው መልእክት ነበር። ይሄ ከዲፕሎማሲ አንጻር ሲታይ ኢትዮጵያን ከፍ ወዳለ የመደራደር አቅምና ቁመና ላይ የሚያስቀምጥ ትልቅ አቅም ነው። ትልቅ ጂኦስትራቴጂካዊ ፋይዳ ያለው ግድብ ነው። ትልቅ መሰረተ ልማት እንደመሆኑም በዛ ደረጃ ነው ሀገራችንን የሚያስቀምጠው። ስለዚህ ከዚህ ጋር ተያይዞ ራሱ የሚፈጥረው ሪያክሽን ይኖራል። ከተለያዩ ሀገራት ጋር በምናደረገው ግንኙነት እንግዲህ የህዳሴ ግድቡ ሲመረቅ የጎረቤት ሀገራት መሪዎች ተገኝተው የዚህ የእኛ ደስታ ተካፋይ ነበሩ። ይሄ እንግዲህ ኢትዮጵያን በኤነርጂ ዲፕሎማሲ አንጻር በምናይበት ጊዜ ኢትዮጵያ ከራሱ አልፋ ለአካባቢው ሀገሮችም የኃይል አቅርቦት ማቅረብ የምትችል ሀገር መሆኗን የሚያስቀምጥ ነው። በአባይ ወንዝ ላይ ያለንን የመጠቀም መብት ያረጋገጠ ነው። ከሌሎች ጋር በጋራ ትብብር ለመስራት ዝግጁነታችንንም ደግመን ያረጋገጥንበት አጋጣሚን የፈጠረ ነው። የኤነርጂ ዲፕሎማሲ በምንልበት ጊዜ ኢትዮጵያ ከምትከተለው የጎረቤት ሀገራት የኢኮኖሚ ትስስር አጀንዳን ከማራመድ አኳያ እንደ አንድ ኤነርጂ አቅራቢ ሀገር ከጎረቤቶቻችን ጋር ያለንን ትስስር ሊያጠናክርልን የሚችል ነው። አልፎም በአፍሪካ በአጀንዳ 2063 የበለጸገች አፍሪካን ህዝቦቿ ለተለያዩ የመሰረተ ልማት ውጤቶች ተደራሽ የሆኑ እንዲሆኑ ለሚለው ግብም የራሱን የሆነ ጠንካራ አስተዋጽኦ ያደረገ ነው። በሌላ በኩል ደግሞ ከዚሁ ከኢነርጂ ርዕሰ ጉዳይ ሳንወጣ ኢትዮጵያ በዚሁ በጀት ዓመት ውስጥ ነው የኒውክሌር ኃይል ለማመንጨት የሚያስችላትን ስምምነት ከሩሲያ ጋር የተፈራረመችው። ይሄም ኢትዮጵያን ጨርሶ ወደ አዲስ ምዕራፍ የሚወስዳት ነው። ኢትዮጵያ በታዳሽ ኃይል አምንጭነቷ የምትታወቅ ሀገር ናት። ከዛ በተጨማሪ ደግሞ በዚህ በኒውክሌር ኤነርጂም ካሉ ጥቂት የአፍሪካ ሀገሮች አንዱ የሚያደርጋት ነው የሚሆነው። ይሄም በሳይንስ በቴክኖሎጂ ያለንን አቅም ይበልጥ ለማጎልበት እድል የሚሰጠን ነው። የሀይል አቅርቦት ፍላጎታችንንም ከኛም አልፎ ለሌሎችም ማቅረብ የሚያስችለንን ቁመና ላይ የሚያስቀምጠን ነው። ስለዚህ እነኝ ታላላቅ የሆኑ የመሰረተ ልማት ግንባታዎች ሀገራችን ሀገራችንን የሚመጥን ሀገራችን ለተለያዩ ከፍተኛ ኢንቨስትመንቶች ክፍት መሆኗን የሚያሳይ ምክንያቱም ወደ ኢንዱስትሪያላይዜሽን በምንገባበት ጊዜ ተላላቅ ኢንዱስትሪዎችን ወይም ባለ ሀብቶችን ወደ ሀገራችን በምንጋብዝበት ጊዜ አንዱ ቁልፍ ጥያቄ የሀይል አቅርቦት ብዛትና ዋጋ ነው። እና በዛ ረገድ እጅግ ሳቢ የሆነ የሀይል አቅርቦት ማቅረብ የምንችል እስከቻልን ድረስ ለተያያዝ ነው የኢኮኖሚ ልማት ለተያያዝ ነው የእድገት ትልቅ መሰረት የሚጥል ነው። እሺ ያው የኃይል ዲፕሎማሲውና የኃይል አቅርቦት ላይ የተሰሩ ስራዎችን ቀደም ሲል አይተናል። ሌላው ባለፈው ሶስት ወራት ትኩረት ተሰጥቶት ሲሰራበት የነበረው የኢኮኖሚ ዲፕሎማሲው እንደሆነ ይታወቃልና ምን ምን ጉዳዮች ተከናውነዋል? የኢኮኖሚ ዲፕሎማሲን በተመለከተ እንግዲህ ባለፉት ሶስት ወራት ከዚህ ቀደም እንደምናደርገው በእቅዳችን ይዘን ከምንቀሳቀስበት አንዱ ኢትዮጵያን እንደ አንዱ ኢትዮጵያን የኢንቨስትመንት ተደራሽ ማድረግ ነው። ሌላው ደግሞ የኢትዮጵያን ወጪ ምርቶች ገበያ እንዲያገኙ ማበረታታት ነው። በተጨማሪ ደግሞ ቱሪዝምን በተመለከተም ኢትዮጵያ የቱሪስቶች መዳረሻ እንድትሆን አስፈላጊውን ቅስቀሳ ጥረት ማድረግ ነው። በውጭው ዓለም እና በኢንቨስትመንትን በተመለከተ በተለይ ከቅርብ ጊዜ ወዲህ ከኢትዮጵያ ኢንቨስትመንት ኮሚሽንም ጋር በተያያዘ በጋራ በምንሰራቸው ስራዎች የኢንቨስትመንት አመላመል ስርዓቱ ራሱ መልህቅ የሆኑ ቁልፍ ኢንቨስተሮች ላይ ያተኮረ እንዲሆን በሚለው አቅጣጫ መሰረት እንደሱ አይነት ባለሀብቶች እና ድርጅቶች ወደ ሀገራችን እንዲመጡ የማስተዋወቅ ስራዎች እየተሰሩ ነው። ይሄ ማስተዋወቅ ስራ እንግዲህ በጣም ታርጌትድ የሆነ የተወሰኑ ባለሀብቶችን አቅም ያላቸውን፣ እዚህ መጥተው መሰረታዊ ለውጥ ማምጣት በሚችሉ ባለሀብቶች ላይ ያተኮረ የኢንቨስትመንት መሳብ ስራ ነው የሚሆነው። በዚህ ላይ ሚስዮኖቻችን የራሳቸው ሚና ይኖራቸዋል። እንዲህ ያሉ ባለሀብቶችን አፈላልጎ አምጥቶ ትልልቅ ፕሮጀክቶች ላይ እንዲሳተፉ በማድረግ ረገድ ከዛው ጎን ለጎን የወጪ ንግዳችንን በተመለከተ የሀገራችንን ነጋዴዎችና ላኪዎች ከውጭው ዓለም ከሚገኙ ድርጅቶች ጋር የማስተሳሰር ስራዎች ብዙ ተሰርተዋል። እዚህ በርካታ የቻይና ኩባንያዎች ባለፉት ሶስት ወራት መጥተዋል። እዚያ አቻዎቻቸውን አናግረዋል። ፓኪስታን፣ ቻይና፣ የአውሮፓ ሀገራትም እንደዚሁ በዚህ ባለፉት ሶስት ወራት እየመጡ ይህንን አይነት የኢኮኖሚ ትስስር ለመፍጠር ጥረቶች ተደርገዋል። እንግዲህ በቀጣይ ባሉት በጀት አመት ውስጥም እነኚህ ስራዎች ተጠናክረው የሚቀጥሉ ነው የሚሆኑት። ቱሪዝምንም በተመለከተም አሁን በሀገራችን በርካታ አዳዲስ ከነባር የቱሪስት መዳረሻዎች በተጨማሪ እጅግ በጣም ሳቢ የሆኑ አዳዲስ የቱሪስት መዳረሻዎች ተከፍተዋል። ወደ እነኚህ የቱሪስት መዳረሻዎች እንዲሁ የውጭ ሀገር ቱሪስቶች መጥተው እንዲጎበኙ የማድረጉ ነገር እንዲሁ በሚሲዮኖቻችን በኩል እየተሰሩ ያሉ ስራዎች ናቸው። ቅድም ካነሳነው ጋር የታላቁ ህዳሴ ግድብ መከፈት እና ከግድቡ ጋር ተያይዞ የተፈጠረው ንጋት ሀይቅም እንዲሁ አንድ የቱሪስት መዳረሻ፣ ግድቡም ራሱ አንድ ሌላ የቱሪስት መዳረሻ ነው እና ይህም አንድ ተጨማሪ ሀብት ነው የሆነን እና እሱንም የማስተዋወቅና በርካቶችም የማየት ፍላጎት እንዳላቸው ጥያቄዎች እያቀረቡ ነው እና እንደሱ አይነት ጉዞዎችንም ፋሲሊቴት የማድረግ የማመቻቸት ስራዎች በተቋማችን እየተሰራ ነው ያለው። ኢትዮጵያ የተፈጥሮ ጋዝ ፕሮጀክትን ይፋ አድርጋለች አንደኛውን ዙር እንዲሁም ደግሞ የማዳበሪያ ፕሮጀክትም የመሰረተ ድንጋይ የተጣለበት ሁኔታ ነበረ በዚህ ባለፉት ሶስት ወራት ውስጥ ከነበሩ ታላላቅ ክስተቶች መካከል አንዱ በኢትዮጵያ የተፈጥሮ ጋዝ ማምረት የሚያስችላትን መሰረተ ድንጋይ የተቀመጠበት የሚያስችላት አንደኛ ዙር የተመረቀበትና የማዳበሪያ ማምረቻ ፋብሪካ ደግሞ እንዲቋቋም እንዲሁ መሰረተ ድንጋይ የተቀመጠበት አጋጣሚዎች ነበሩ። እነኚህ እጅግ ታላላቅ የሆኑ ግዙፍ ፕሮጀክቶች ናቸው። ኢትዮጵያ የግብርና ሀገር ናት። በአመት ውስጥ በቢሊዮኖች ዶላር የሚቆጠር ወጪ ያወጣች ማዳበሪያ መታመጣ ሀገር ናት። አሁን ለተያያዝ ነው። በምግብ እህል ራስን የመቻል እንቅስቃሴ ማዳበሪያ አንዱ ትልቁና ቁልፍ ግብአት ነው። ይህንን ግብአት በሀገር ውስጥ ማምረት መቻል ማለት የምግብ ሉዓላዊነትን ማረጋገጥ ማለት ነው። ከዚህ አኳያ እጅግ ስትራቴጂክ የሆነ ፕሮጀክት ነው እየተካሄደ ያለው። የዚህ ፕሮጀክት መፈጸም ወይም መጠናቀቅ ኢትዮጵያ በምግብ ል ራሷን ለመቻል ለምታደርገው ጥረትና እንቅስቃሴ ትልቅ አቅም የሚፈጥርላት ነው። ከራሷም አልፋ ለሌሎችም ይህንን ቁልፍ የሆነ ግብርና ሂደት ውስጥ ቁልፍ የሆነ ግብዓት የማቅረብ እድል የሚሰጣት ነው። ስለዚህ እነኚህ በሁለንተናዊ መልኩ በኤነርጂ ቅድም አንስተናል፣ በኤነርጂ ራስን መቻል፣ በምግብ ራስን መቻል፣ የምግብ ሉዓላዊነት ማረጋገጥ፣ እነኚህ ሁሉ ነገሮች ተደምረው ሲታዩ ዲፕሎማሲያችን ላይ ኢትዮጵያን ወደ ከፍ ወደ አለና ወደ ላቀ የዲፕሎማሲ ቁመና ላይ የሚያስቀምጣት ነው። የመደራደሪያ አቅሟን የሚያሳድግ ነው። ተፈላጊነቷን የሚጨምር ነው። ባለሀብቶች ኢንቨስት ለማድረግ እንዲችሉ ተመራጭ የሚያደርጋት ነው። አዲስ አበባችን በርካታ ጉባኤዎችን አስተናግዳለች። አዲስ አበባን አሁንም የተለያዩ የኮንፈረንስ መዳረሻ ከመሆኗ አንጻር እንዲሁም ደግሞ የኢትዮጵያን ገጽታ ከመገንባት አንጻር ምን ሚና ይኖራቸዋል ከዚህ ከኮንፈረንስ መዳረሻነት ወይም ኮንፈረንስ ቱሪዝም ጋር በተያያዘ እንደተባለው በዚህ ባለፉት ሶስት ወራት በርካታ ስራዎች የተሰሩበት ወቅት ነው። አዲስ አበባ እንደ ወትሮ ከዚህ ቀደም የአፍሪካ ህብረት፣ የተባበሩት መንግስታት ጉባኤዎች በኢኮኖሚ በኢሲኤ በኩል የሚካሄዱ ጉባኤዎችን ታስተናግድ ነበር። በዘንድሮ ግን ባለፉት ሶስት ወራት ከዚም ወጣ ባለ መልኩ እጅግ ሰፊ በቁጥርም ለምሳሌ የአፍሪካ ሁለተኛው የአፍሪካ አየር ንብረት ለውጥ ጉባኤ ወደ 25000 ተሳታፊዎችን ያስተናገድንበት ትልቅ ጉባኤ ነው። ይሄ እንግዲህ በየአመቱ ከምናስተናግደው አስተናግደው የአፍሪካ ህብረት ጉባኤ ኦልሞስት እጥፍ ነው በተስተናጋጅ ቁጥር። እሱም የተከናወነው አዲስ በተከፈተው የአዲስ አበባ የኮንቬንሽን ሴንተር ነው የተካሄደው። ሌላው የተካሄደው ስብሰባ የምግብ ስርዓት ለውጥ ጉባኤ ነው። እዛ ላይ ስብሰባውን ማስተናገድ ብቻ ሳይሆንም በይዘት ደረጃም ኢትዮጵያ ከሌማት ትሩፋት በምግብ ራስን ከመቻል ጋር እየተሰሩ ያሉ ስራዎቻችንን ለዓለም ያስተዋወቅንበት ጉባኤ ነበር። እጅግ የተዋጣለት ውጤታማ ጉባኤ ሆኖ ነው ያለፈው። በሶስተኛ ደረጃ ደግሞ ካሪኮም ነው። ካሪኮም አፍሪካ እና በካሪቢያን መካከል ያለ ግንኙነትን ለማጠናከር የተካሄደ ጉባኤ ነው። በዚህ ጉባኤም የካሪቢያን ሀገር መሪዎች ልኡካን ቡድኖች በስፋት ወደ ሀገራችን የመጡበትና ልዩ የሆነ እይታቸውንም ያንጸባረቁበት እድል የፈጠረ ነው። ስለዚህ እነኚህ ነገሮች ሁሉ ተደማምረው ሲታዩ ኢትዮጵያም አዲስ አበባም ዋነኛ የሆነ የኮንፍረንስ ቱሪዝም መዳረሻ መሆኑን የሚያሳየን ነው። የኮንፈረንስ ቱሪዝም ተሳታፊዎች ቁጥር ማሳደግ ብቻ ሳይሆን በእነኚህ ጉባኤዎች ላይም የኢትዮጵያን የውጭ ግንኙነት ፖሊሲ፣ የኢትዮጵያን የልማት ፖሊሲዎች፣ የኢትዮጵያን አጠቃላይ ሁለንተናዊ እድገት ለታዳሚዎች የምናስተዋውቅበት፣ የሰራናቸውን ስራዎች ለዓለም የምናቀርብበት፣ የምንሸጥበት፣ ሀሳቦቻችንን የምናጋራበት እንደ አረንጓዴ ግሪን ሌጋሲ ኢኒሼቲቭ፣ ሌማት ትሩፋት የመሳሰሉ ሀገር በቀል የሆኑ መፍትሄ ሀሳቦችን ለዓለም እናጋራበት እድል የፈጠሩ ናቸው። ስለዚህ ከዚህ አኳያ እነኚህ ጉባኤዎች እዚህ መካሄዳቸው እጅግ ውጤታማ ነበር ማለት ይቻላል። እሺ፣ አምባሳደር፣ የመጨረሻ ጥያቄ የሚሆነው ኢትዮጵያ እንግዲህ በቀጣይስ የራሷን ገጽታዋንም ከመገንባት አንጻር ብሔራዊ ጥቅሟን ከማስጠበቅ አንጻር እንዲሁም ደግሞ ከሀገራት ጋር የሚኖራትን ሁለንተናዊ ግንኙነት ከማሳደግ አንጻር በምን መልኩ ስራዋን ትቀጥላለች? በቀጣይ በዚህ በ2018 በጀት ዓመት የምንሰራቸው የፖለቲካ ዲፕሎማሲ ስራዎች ይኖራሉ። እነኚህ ስራዎች የከፍተኛ ባለስልጣናት የጉብኝት ልውውጥ፣ ከአዳዲስ ሀገሮች ጋር ዲፕሎማቲክ ግንኙነት መመስረት ወደዚህ ሀገራችን አዳዲስ ሚስዮኖች እንዲከፈቱ መንቀሳቀስ፣ ታላላቅ የተለያዩ ጉባኤዎችም በሁለትዮሽም በዓለም አቀፍ ባለብዙ ወገን ዲፕሎማሲም ተሳትፏችንን ማሳደግ ላይ ያተኮሩ ስራዎች ይሰራሉ። ኢኮኖሚ ዲፕሎማሲን በተመለከተም በንግድ በኢንቨስትመንት በቱሪዝም የተያዙ እቅዶች አሉን። እነዛ ላይ የበልጥ ትኩረት ሰጥቶ የምንንቀሳቀስበት አመት ይሆናል ብለን ነው የምንጠብቀው። በሶስተኛ ደረጃ ዜጋ ተኮር ዲፕሎማሲያችን በአቅራቢያችንም ይሆን በመካከለኛው ምስራቅ ከዛም ራቅ ባሉ ቦታዎች የሚኖሩ ዜጎቻችንን ድጋፍ ለሚሹት ድጋፍ በማቅረብ ወደ ሀገራቸው በተለያዩ ምክንያቶች መመለስ የሚፈልጉትንም ወደ ሀገር መመለስ የሚችሉበትን ሁኔታዎች በማመቻቸት የቆንስላ ድጋፍ የቆንስላ አገልግሎቶቻችንን በደንብ በማስፋት እነኚህን ስራዎች አጠናክረን የምንቀጥል ነው የሚሆነው። አምባሳደር ነቢያት ጌታቸው የውጭ ጉዳይ ሚኒስቴር ቃል አቀባይ፣ ለቀለመጠይቁ ለነበረን ጊዜ አመሰግናለሁ አመሰግናለሁ። የዛሬው ዲፕሎማሲያችን ዝግጅት በዚሁ ይጠናቀቃል። ቀጣይ ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። ጤና ይስጥልን።